ኢትዮጵያ ባለፉት የለውጥ ዓመታት በበርካታ ሰው ሰራሽና የተፈጥሮ አደጋዎች እንዲሁም ፈተናዎች ውስጥ አልፋለች። በሀገር ውስጥ የተለያዩ አካባቢዎች የተከሰቱ ግጭቶች፣ እሱን ተከትለው የመጡ የውጭ ጫናዎች እንዲሁም ዓለም አቀፍ ወረርሽኝና የተፈጥሮ አደጋዎች ተጠቃሽ ናቸው። ሆኖም መንግስት በእነዚህ ዓመታት ውስጥ ኢትዮጵያ የገጠሟትን ችግሮች ከመፍታት ጎን ለጎን የሰራቸው የልማት ስራዎች ሀገርን በማሻገር ፈተናን ወደ እድል የመቀየር ባህል እንዲዳብር ማድረጉ ተደጋግሞ ይነሳል። በዚህም መልከ ብዙ የሆኑና ኢትዮጵያን ለማሻገር መሠረት የጣሉ የማኅበራዊ ኢኮኖሚያዊና ፖለቲካዊ ስኬቶች መመዝገባቸውን ምሁራን ያነሳሉ። ለምሳሌ የሕዳሴ ግድብ ተጀመረ። በይቻላል መንፈስ ሁሉም ከመቀነቱ ፈታ ተረባረብን እኛ ሁላችንን ሽልንጋችንን እዚህ ቁጭ ብለን ጉባኤ አወረወርን ጉባኤ እኛ ናት ብለን አሰብን። በመሀል ነገሩ እየደበዘዘ መጣ። ሲመጡ እሱን ከማስጨረስ ጎን ለጎን በሀገራችን ላይ የተከፈተው ጦርነት ጎን ለጎን እነኚህ የሚደረጉ የሌማት ትሩፋቶች፣ የከተማ ላይ የኮሪደር ልማቶች፣ ፓርኮች፣ ሎጆች ባይዘ ወይ እነኚህ ኢሜጅ ቀያሪዎች ናቸው። ኢትዮጵያ ሚለውን ቲክቶክ ላይ አንዳንድ ቀልደኞች ሲሰሩ የሳር ቤቶች ያስቀምጡና ኖ ኖ ኖ ኖ ዩ አር ሚስቴክን ተሳስታቸዋል። ኢትዮጵያችን ትመስላል። ኢሜጅ ማተርስ ባይዘ ወይ ኢሜጅ ማተርስ። ስንት አይነት ግዙፍ ፕሮጀክቶች ናቸው። በእነዚህ በስድስት አመታት ስድስት ሰባት አመታት ፖለቲካን እያረጋጉ ባዶ ሳጥን የተቀበሉትን ኢኮኖሚን እያገነኑ እለት በለት እየጨመረ ትልልቅ ኢንፍራስትራክቸሮች እየተሰሩ ትልልቅ ቱሪስት መሳቢያዎች አዲስ አበባ ብቻ አይደል። ከአዲስ አበባ ውጪ በተለያዩ ክልሎች ውሰዶስ የታላቁ የታላቁ ድልድይ አባይ ላይ ባህር ዳር ላይ የተሰራው ድልድይ ተንጠልጣይ ድልድይ አይገርምም? ስንት ፋብሪካዎች ናቸው የተሰሩት? ሀገር ሁለንተናዊ ገጽታዋ እንዲቀየርና ክብርና ልዕልናዋ እንዲጠበቅ የሚያስችሉ አለፍ ሲልም በዓለም ፊት ገጽታዋ በበጎ እንዲሳል ያደረጉ ፕሮጀክቶች ባለፉት ዓመታት ከታዩ መልካም ስራዎች ውስጥ ናቸው። እነዚህ ስኬቶች በርከት ያሉ አፍሪካውያንን ያስደነቁና የኢትዮጵያን የተሸፈኑ መልኮች የገለጡም ጭምር ናቸው። አንድ አይን ያላት እንቁራሪት የዓለም ዳር የዛ ያለችበት ሀይቅ ግድግዳ መጨረሻ ይመስላታል አሉ እሷን እንዲህ ስታይ ግድግዳው ያለ መጨረሻ ይመስላታል። ከዛ በኋላ ዓለም ያለ አይመስላታል። እኛ እያየን አይደለም? የመጡ የአፍሪካ መሪዎች ወደ ሀገራቸው ሲመለሱ የኢትዮጵያን ውበት ነው የሚያወሩት። ለምሳሌ ኪሩቶ ሲመለስ ቀጥታ ኮሪደር ልማት ብሎ ነው ሄደው። የሳውዝ አፍሪካ የደቡብ አፍሪካው ሲመለስ ይህን ያደረገው ትላንትን እንደ መሰረት ዛሬን እንደ እድል በመጠቀም ለነገ ተስፋን በመሰነቅ ለመጪው ትውልድ የበለጸገች ኢትዮጵያን ለመገንባት ትኩረት ሰጥቶት ሰርቷል። ይህ ኢትዮጵያን የአፍሪካ የብልጽግና ተምሳሌት የማድረጉ ውጥን በብዙ ፈተና የታጀበ ቢሆንም ጥንካሬንና ፈተናን የማለፍ አቅም እንዲዳብር ማድረጉም ይነሳል። እኛን በፈተና ውስጥ ጠጥረን በሰላሙ ጊዜ ከምንጠነክር ይልቅ እጅግ በላቀ ሁኔታ በፈተና ውስጥ ጠንክረን ይወተናል። ስለዚህ መከላከያችን አንዱ ምሳሌ ነው። በሁለንትናዊ መልኩ ዘመናዊ ትጥቅ የታጠቀ ዘመናዊ ትሬኒንግ የወሰደ በሳል ኢትዮጵያዊ ወኔን ይበልጥ የቀሰመ በቁጭትና በቁርጠኝነት ፓትሪዮቲዝም ምን እንደሆነ የገባው ሚሊተሪ ነው። በዚህ ቀውጢ ውስጥ እኛን እንድንሰለጥንና እንድንበረታ ምክንያት ሆነ እንጂ ልፍስፍሶች እንድንኖር አላደረገንም። እንደ ሀገር የገጠሙን ችግሮች ወደፊት ሊመጣ ያለውን መልካም ነገር በተስፋና በትግስት የመጠበቅ አቅምን ጭምር የሚፈታተን ብዙ መስዋዕትነትም የተከፈለበት ነው። እናም አስቸጋሪ ወቅቶችን ተስፋ አስቆራጭ ችግሮችን አልፎ እንዲህ ያለው ስኬት ላይ ለመድረስ እንዴት ተቻለ የሚለው ጥያቄ እዚህ ጋር መነሳቱ አይቀርም። ለሀገሩ ቀናኢ እና ቁርጠኛ የሆነ መንግስት የትኛውንም ነገር ለማሸነፍ ይችላል፣ መቀየር ይችላል ማለት እንችላለን። ይህንን በከተማ ደረጃ ይሰጠናል። በቅርብ በግል ለሶስት ተከታታይ ዓመት የአርባ ከተሞችን አካል የብቃት ግምገማ ሳካይን ነበር። መሬት ላይ ያለውን ስራ በዶክመንትስ በሰነድ ያለውን ስራ የተሻለ አድርጎ የቀጠሉትና በከተማቸው ለውጥ ያሳዩት እና ለከተማቸው ቅንና አመራራች ሰጭነታቸው ላይ ቁርጠኛ የሆኑት ከንቲቦች ሆኖ ነው ያያናቸው። ዘሲም ወልድ ስሩ በሀገሮችም ዛሬ የተለወጠውን የሀገር ገጽታ የተመለከቱ ከዚህ በፊት ለመተግበር የማይታሰቡ የነበሩ ስራዎችንም ያዩ አብዝተው የሚቆጩበት አንድ ነገር አለ። ምናልባት ሀገር በእነዚህ ፈተናዎች ውስጥ ባታልፍ ኖሮ አሁን ከታዩት ስኬቶች በላይ ማስመዝገብ ይቻል ነበር የሚል ጦርነትና ሌላ ነገር ባይኖር ኖሮ ምናልባት በጣም ብዙ የመስኖ ግድቦች፣ በጣም ብዙ የከተማ መሰረተ ልማቶች፣ ብዙ የተሻሻሉ ትምህርት ቤቶች፣ የተሻሻሉ ሆስፒታሎች፣ ከዛም ያለፈ ብዙ የኢነርጂ ማመንጫዎችን ወደ ተግባር ይቀይራሉ ግምት አለኝ። እንግዲህ በአሁን ኖሮ የሚያሰኘው ነገር ሀገራዊ ፋይዳ ያላቸው ስራዎችን ለማከናወን ከፍተኛ ጥረት የመጠየቁን ያህል ጊዜያዊ ምቾት የሚነሱ ፈተናዎችንም ይዞ መጥቷል። ነገር ግን ለትልቁ ሀገራዊ ስዕል በማሰብ የዛሬን ፈተናና ችግር ተቋቁሞ ማለፍ የትውልድን ተስፋ የተሻለ እንዲሆን ያደርጋል። አሁን ዓለም በብዙ ነውጥ ውስጥ ነው ያለችው። በርትተን ከሰራን፣ ተባብረን ከሰራን፣ ያየነውን ለመጨበጥ ከተጋን፣ ያኔ ኢትዮጵያ ሾልካ እኛ ያለፍንበት መከራ የማይቀምሱ ልጆች ይፈጠራሉ። ለዚያ ግን መትጋት በእጅግ ወሳኝ ነው።